እንደምትመለከተው የዘመን አቆጣጠር የሚባል አለ፣ ካላንደር። የጨረቃ አቆጣጠር እና የፀሐይ አቆጣጠር የሚባል አለ፣ ሉናር ካላንደር እና ሶላር ካላንደር እና የሸምስያ እና ቀመርያ ተብሎ ለሁለት ይከፈላሉ። በእኛ እንኳ ማለት ነው። አላህ በቆራን ውስጥ በሱረት ላና ምዕራፍ 6 ቁጥር 96 ላይ እንደዛ ነው ፀሐይ እና ጨረቃን ለጊዜ መቁጠሪያ አድራጊ ነው ይላል። በሱረት ዩኑስ ምዕራፍ 10 ቁጥር 5 ላይም ፀሐይ እና ጨረቃ የአመታት ቁጥር እና ሂሳብ ታውቁ ዘንድ ነው ብሎ ያስቀመጠው ማለት ነው። እና የስነ ተረት ጥናት የሚቶሎጂ የሚባለው እንደሚታወቀው በባቢሎኒያን ሲን የተባለው የጨረቃ አምላክ እና ሻም የተባለው የፀሐይ አምላክ ባልና ሚስት ተደርገው ይመለኩ ነበር። ሲን ማለት ራሱ በአካዳያን ቋንቋ ጨረቃ ማለት ነው። ሻም ማለት ደግሞ ፀሐይ ማለት ነው። ወደ ቁርአን ገጽ ስትመጣ ግን ይህንን ነገር ሁለቱንም ነው ያስወገደው። በሱረ ፉሲላት ምዕራፍ 41 ቁጥር 37 ላይ ፀሐይና ጨረቃ ከምልክቶቹ ናቸው፣ ለፀሐይና ለጨረቃ አትስገዱ፣ ለዚያ ለፈጠራቸው ላላ ስገዱ፣ እርሱን ብቻ የምታመልኩ እንደሆነ ለእርሱ እንጂ ሌላ አትስገዱ ይላል። ስለዚህ ዘመናችን የሥነ ፈለክ ጥናት እንደሚያታቱት የፀሐይ የጨረቃ ፈለክ ምድራችንን ለመዞር 384 ሺህ ኪሎ ሜትር ራሱ ውደት ሪቮሉሽን ያደርጋል። ለመዞር ደግሞ የሚወስድባት ጊዜ 27 ቀናት ነው። አምላካችን አላ ደግሞ የሚገርመው በቁርአን ቀመር የሚለውን ቃል ወይም ደግሞ ጨረቃ የሚለውን ቃል 27 ጊዜ ነው ያስቀመጠው ማለት ነው። ይህ በጣም የሚገርም ነገር ነው ራሱ ማለት ነው። ጨረቃ ፕላኔታችን በምዕራብ አቅጣጫ 360 ዲግሪ ለመዞር የሚፈጅባት ዓመት 19 ዓመት ነው። የሚገርመው ደግሞ አመት የሚለው ቃል የተጠቀሰው ወይም ደግሞ ሲኒን የሚለው ቃል በብዛት የተጠቀሰው 12 ጊዜ ነው። ሰና የሚለው ደግሞ በነጠላ ደግሞ 19 ጊዜ ብቻ ነው የተጠቀሰው። የሚገርመ ነገር በጣም የሚገርመው ነገር ማለት ነው። እና በሱረት ጅን ምዕራፍ ሰባ ሁለት ቁጥር 28 ላይ እንደዛ ነው የሚለው ነገር ሁሉ በቁጥር ያጠቃልል ነው ይላል። ስለዚህ ጨረቃ ምንድን ነው ሲባል የጊዜ ማወቂያ ነው። ረሱ ላ ስለም በአዲስ ላይ መቼም ቢሆን ለጋ ጨረቃ በረመዳን ወር ስታዩ ጾምን ጽሙ የሸዋል ለጋዝ ጨረቃ ስታየው ደግሞ ጾማችሁን ጨርሱ ብለዋል። እንግዲህ የተነገረን ነገር ማያ ታዲያ እነዛ ከሆነ ቢብሊካልስ እንዴት ነው የሚታየው ስንል መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ጨረቃን ለጊዜዎች አደረገ ይላል። ጨረቃን ለጊዜዎች አደረገ፣ ፀሐይ መግቢያዋን ያውቃል ጨረቃን ለጊዜዎች አየው አደረገ ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ላይ ግባ እግዚአብሔር አለ ቀንና ሌሊት ይለዩ ዘንድ ብርሃናትን በሰማይ ጠፈር ይሆኑ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይውነዋል። ማናማ ፀሐይና ጨረቃ ማለት ነው። ለምልክቶች አለ ለዘመናት፣ ለዓመታት ምናምን እንዲለዩ ተብሎ የተቀመጠ ነገር ነው ማለት ነው። በዕብራውያን እንደምትመለከቱት በአይሁዳውያኖች የለጋ ጨረቃ ይባላል። ምን ይባላል? ቆደሽ ይባላል። ቆደሽ ማለት አዲስ ጨረቃ ማለት ነው። በባይብል ውስጥ 28 ጊዜ አዲስ ጨረቃ የሚል ነገር ተደርሷል። ኦሪ ዘውልቁ ምዕራፍ 10 ቁጥር 10 ላይ ዩት ራሱ በዓል ስታከብሩ ራሱ አዲስ ጨረቃ ስታዩ ነው የሚለው ደግሞ፣ በደስታችሁ ቀን በባህላችሁ ዘመን በአዲስ ጨረቃ በሚቃጠለ መስዋዕትና በድንነታችሁ መስዋዕት ጊዜ እያለ ይናገራል። ኤን አይ ቢ ላይ ያለው ባይብል ላይ አዲስ ጨረቃ ነው ኒው ሙን ብሎ ነው ያስቀመጠው ራሱ ማለት ነው። የዕብራይስጡ ደግሞ ቆደሽ ይባላል። ቆደሽ ማለት አዲስ ጨረቃ ማለት ነው። የለጋ ጨረቃ ማለት ነው። መዝሙር ዳዊት ምዕራፍ 8 ቁጥር 3 ላይም እንደዛ ነው። በአዲስ ጨረቃ ቀን፣ በከፍተኛ በዓላችሁ ቀን መለከት ነፉ ነው የሚለው ብዙ ቦታ ላይ ማለት ነው። እና እንደምትመለከቱት በክርስትና ውስጥ ከ180 እስከ 222 ሊኖር የነበረው የእስክንድሪያው ፓትርያርክ የነበረው ዲሜጥሮስ የያዘው የዘመን ቀመር የሚባል አለ። አቡሻህር የሚባል ባህረ ሀሳብ ይባላል። ባህር ማለት ዘመን ማለት ነው። ሀሳብ ማለት ደግሞ ሂሳብ ማለት ነው። ሁልቁ ማለት ነው። ያ ነገር ምን አለ መሰላችሁ፣ የግዕዝ አዕዋድ የሚባሉ ነገሮች አሉ። አውደ ወር በፀሐይ አቆጣጠር 30 ቀን ሲሆን በጨረቃ አቆጣጠር ደግሞ 29 ቀን ነው። አውደ ፀሐይ አውደ ዓመት የሚባለው በፀሐይ 365 አቆጣጠር ነው፣ በጨረቃ ደግሞ 354 ቀን ነው ብሎ በአቡሻር ላይ ራሱ አስቀምጧል ማለት ነው። ምናልባት መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ ብትመለከተው ጨረቃን ለሁሉም የዘመን መለኪያ ናት ይላል። ለዓለም ሁሉ ምልክት ናት፣ በእርሷ ቀን ይለያል፣ በጨረቃም የበዓላት ምልክቶች ይታወቃሉ። እንግዲህ ይህ መጽሐፈ ሲራክ ምዕራፍ 43 ቁጥር ስድስት ላይ በጣም ወሳኝ ጥቅስ ነው ብዙ ኦርቶዶክሶች ይህንን አያውቁም። ጨረቃ ለሰው ሁሉ ምልክት ነው ነገር ሁሉ ምልክት ነው በእርሷ ቀን ይለያል በጨረቃ የበዓላት ምልክት ይታወቃል እጸጽር እያደረገ የሚያልቅ ብርሃን እርሱ ነው ይላል የትኛውን በዓል ነው ጨረቃ ጠብቆ የሚያከብሩት እነሱ ይኸው ይላል እንደዚህ አይሁዲያኖች እንደዛ ነበሩ ራሱ አይሁዲያኖች እንደዛ ያከብሩ ነበረ ይህ ቆደሽ በሚባለው ቆደሽ ማለት አዲስ ጨረቃ ማለት ነው። ለምሳሌ መዝሙር 81 ቁጥር 3 በመባቻ ቀን በከፍተኛ መለከት ንፉ ይላል። መባቻ ብሎ ያስቀመጡት አዲስ ጨረቃ ነው። ጨረቃና ኮኮብ ምልክት የተደረገው መስቀለኞች ወይም ክሩሴድ ዋር የሚባለው ነገር በአስራ አራተኛ ክፍለ ዘመን ላይ መጥተው ሊዋጉ ሲመጡ ለምልክትነት ነው። በኋላ ላይ ባንዲራ ላይ የሙስሊሞች ሀገር ባንዲራ ላይ መስጊድ ማማ ላይ ደግሞ መስጊድ የቱ ጋር እንዳለ ለምልክትነት ተጠቀሙበት፣ እንጂ ቀደም ሰለፎች የመጀመሪያው ፈርስት ጄኔሬሽን ሰከንድ ጄኔሬሽን ሰርድ ጄኔሬሽን ጨረቃና ኮኮብ ይባል ነገር አያውቁም፣ ሰምተውም አያውቁም። በቁርአንም በሀዲስ ላይ የለም።